አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንደዚህ ጥርሴን ፋፍክት ነጭ ያደረገልኝን የጥርስ ማንጫ ሳሙና ይዤላችሁ መጥቻለሁ። በአንድ ደቂቃ ውስጥ ጥርሳችሁን ነጭ የምታደርጉበት ጥርስ ብቻ አይደለም ያፍ ጠረን ጥርሳችሁ ለሚያማችሁ ጥርሳችሁ ነጭ የሚያደርግላችሁ ቢጫ የሆነ ጥርስ በአንድ ደቂቃ ብቻ አንድ ጊዜ ብቻ ስትጠቀሙት ነጭ የሚያደርግላችሁ የጥርስ ሳሙና ነው። ሁላችሁም እስከ መጨረሻ አይታችሁ ቪዲዮን ተከታተሉት እዩት። ማየት ማመን ነው። ከላይ ያለው ጥርሴን እዩት እና ከታች ያለው ጥርሴን እዩት፣ ከፋኩት በኋላና ሳልፍቀው በፊት እዩት፣ ልዩነቱ። ቀጥታ ወደ አሰራሩ እንገባለን። አሰራሩን በደንብ አሳያችኋለሁ። ቀላል አሰራር ነው። ቪዲዮውን በላይክ ጀምሩት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የምሬ ነው ምላችሁ። ታመሰግኑኛላችሁ፣ ሁላችሁም እንደምታመሰግኑኝ እርግጠኛ ነኝ። በአንድ ጊዜ ብቻ አስባችሁታል። በአንድ ጊዜ ጥርሳችሁ ስትፍቁ፣ የአፋችሁ ጠረን ልነግራችሁ አልችልም። የአፋችሁ ጽዳት፣ የአፋችሁ ራሱ ስትናገሩ፣ ሽታው ራሱ ዋው የሚገርም ለወንዶች ለሴቶችም ለሁሉም ይሆናል። በተለይ ለባለ ትዳሮች ባለትዳሮች ዳሮች አዎ ባለ ትዳሮች ይሄንን ውህት ሁላችሁም ተጠቀሙት። ይሄንን የጥርስ ሳሙና ሁላችሁም ተጠቀሙት። ሁሌ ታመሰግኑኛላችሁ። እውነቴን ነው ምላችሁ። እንግዲህ አሰራሩን ልንገራችሁ። አንድ ሙዝ ልጣጩን በዚህ መልኩ እየፈቀፈቅኩት ነው። የሙዙ ልጣጭ በዚህ መልኩ። እንዳጥሉት ይህን ሙዝ ታምረኛ ነው። ልጣጩን ፊታችሁ ራሱ ብንትን ብትሉት የተሸበሸበ ፊት ካላችሁ ለፊታችሁ ሙሽራ ነው የሚያስመስላችሁ። እንዳጥሉት ሙዝ ከበላችሁ በኋላ እንዳጥሉት። ሙዙን አልጣልኩትም እኔ እበላዋለሁ። ለፊታችሁ መጠቀም ትችላላችሁ። ትንሽ እየወሰደ ቀንሳችሁበት ማለት ነው። የሙዙን ልጣጭ ከላጥቁት በኋላ እንደዚህ ሎሚ ጨምርበታለሁ። ታምረኛው የጥርስ ሳሙና ነው። ዋው! ግማሽ ሎሚ እንደዚህ ጨምቃችሁ፣ በብዛት ሰርታችሁ ማስቀመጥ ትችላላችሁ። በተለይ ፍሪጅ ካላችሁ ፍሪጅ ውስጥ አርጋችሁ ለብዙ ጊዜ ይቆይላችኋል። ይሄ ራሱ እኔ ብዙ ጊዜ ነው የምጠቀምበት። በየቀኑ መፋቅ ትችላላችሁ በየቀኑ እስካሁን የተጠቀምኩት ሙዝና ሎሚ ብቻ ነው እዚህ ጋር የምጠቀመው እንዳያችሁት ይኸው አጠገብ አስቀምጬላችኋለሁ እንድታዩት በደንብ ቁሩንፉድ የተፈጨ ሩብ ማንኪያ ሩብ የአንድ ማንኪያ ሩቡ ወይም ግማሽም ሊሆን ይችላል በብዛት ከሰራችሁ ሩብ እንደዛው ጨው እጠቀማለሁ። ጨው ጥርሳችሁ ለሚያማችሁ፣ እንደዛው ቁሩንፉድ ጥርሳችሁ ለተቦረቦረ። ይሄ ጥቁር የሆነ ንቅል አድርጎ ነው የሚያወጣላችሁ። በቃ ጽድት ነው የሚያደርግላችሁ። የጥርስ ሳሙና ትንሽ እጠቀማለሁ። ማንኛውም የጥርስ ሳሙና እናንተ የምትጠቀሙት የጥርስ ሳሙና እነዚህን ግብዓቶች አንድ ላይ በደንብ አርገን እንመታቸዋለን። በደንብ ታምረኛ በቃ ታምር ነው የምታዩት። እንዴ እኔ ሁነኝ፣ እንዴን ነው የምትሉት። ጥርሳችሁ በተለይ ለመሳቅ የተቸገራችሁ ጥርሳችሁ ቢጫ የሆንባችሁ፣ አንድ ጊዜ ብቻ ከፋቃችሁት ራሱ ሁለት ቀን ባትጠቀሙ ባትፍቁት ራሱ አፋችሁና ጥርሳችሁ ጽድት እንዳለ ነው። በውሃ ብቻ ምግብ ከበላችሁ በኋላ በውሃ ብቻ ማጠብ ጥርሳችሁ በየሁለት ቀኑ ራሱ ብትጠቀሙ ጥርሳችሁ እንደዛው ጽድት እንዳለ አፋችሁ እንደዛው ጽድት እንዳለ ነው የሚቆይላችሁ። እንዴት አይነት ኮንፊደንስ እንደሚሰማችሁ ልነግራችሁ አልችልም። አያችሁት? በዚህ መልኩ ጨርሼ የለታለሁ። አሁን ጥርሴን እያጸዳሁ አሳያችኋለሁ። ማየት ማመን ነው። ጥርሴን አይታችሁታል። መጀመር አካባቢ ምን እንደሚመስል እንዳሳየዋቸው ልክ እንደዚህ በእንደዚህ አይነት እቃ ከድናችሁ አስቀምጣችሁ፣ ከዛ በየጊዜው መጠቀም በጥርስ ብሩሻችሁ በደንብ አርጋችሁ ውስጡ ጥርሳችሁ ውስጡ ይህ ምግብ የምታኝኩበት አካባቢ የጠቆረውን ጽድት በቃ ጽድት ነው የሚያደርግላችሁ። በጣም መደኛው ሼርሼር አድርጉት። ሁሉም ሰው ይጠቀምበት የምሪ ነው ብላችሁ ሼርሼር አድርጉት። የኔን ዜት ማዘዝ የምትፈልጉ ያው ዜት እሸጣለሁ፣ የጸጉር ዜት እሸጣለሁ፣ ሂና፣ ሞሪንጋ ቀሲል እሸጣለሁ። የጸጉር በሚገርም ሁኔታ የሚገርም የጸጉር ዜት ነው። ጸጉራቸው ያጠቁርላችኋል። ጸጉር ያለሰልሳል። ጸጉር ያሳድጋል። የኔን ዜት የመግዛት የምትፈልጉ በቴሌግራም ቻናሌ መታችሁ ማዘዝ ትችላላችሁ። የቴሌግራም ቻናሌ ሊንክ ባዩ ላይ ያለ፣ ከፕሮፋይሌ ስር አለ፣ ቴሌግራም ይላል። እሱን ሊንኩ ስትጫኑት ቀጥታ ወደ እኔ ያመጣችኋል፣ በውስጥ መስመር በቴሌግራም ያመጣችኋል። ከዛ እዛ ላይ ጻፉልኝ። እኔ አናግራቸዋለሁ፣ ደውልላቸዋለሁ። እናንተም ደውሉ። ፕሮፋይልን ተጭናችሁ የቴሌግራም ቻናሊ ፕሮፋይል ተጭናችሁ መደወል ትችላላችሁ። ደውላችሁ እዘዞ አዲስ አበባ ውስጥ ነው የሚገኘው። አዲስ አበባ ሁሉም ቦታ አለ፣ ሁሉም አካባቢ አለ። እና ወልቂጤ ያላችሁም ደግሞ ወልቂጤ ላይ ታገኛላችሁ። በየቦታው አለ፣ ማዘዝ ትችላላችሁ። ኢትዮጵያ ላላችሁ ብቻ። አያችሁት? ይህንን ይመስላል። እዩት፣ ጥርሴ እዩት። ዋው! እዩት እንዴት እንደሚያበራ! እንደመስታወት ነው የሚያበራው። በጣም ወላይ የተደሰትኩት፣ የምሬ ነው የምላችሁ። ወላይ ሞክሩት። ሞክሩትና እንደው ካልሰራላችሁ ውሸት አንበሉኝ። አንቺ ውሸት አንበሉኝ። መቶ ፐርሰንት እርግጠኛ ነኝ። መጥታችሁ አመሰግናለሁ አመሰግናለሁ ትሉኛላችሁ። ከዚህ በፊትም አንድ በነጭ ሽንኩርት ሰርች ላችሁ ነበረ። ሁሉም በተለይ ጓደኞቼ በውስጥ መስመር እየመጡ ዋው እያሉና አመሰግናለን እያሉኝ ነው። እና ተጠቀሙት። ስቲል እስካሁን ድረስ ሰው እያየው ነው ያንን ቪዲዮ። ተጠቅሙ ደግሞ ገብታችሁ ማየት ትችላላችሁ። ወደ ሶስት መቶ ፕላስ 300 ሺ ፕላስ ሰው አይቶታል። ገብታችሁ ያንንም መጠቀም ትችላላችሁ። ይህንንም በተለያየ ጊዜ የተለያየ ነገር ይዤላችሁ መጣለሁ። በቀጣይ ደግሞ የፊት ክሬም ማታ ማታ የምትጠቀሙት ክሬም ይዤላችሁ መጣለሁ። ዋው የሚገርም ነው፣ የሚገርም የፊት ክሬም ሰርቻለሁ። ስቲል እስካሁን እኔ እየተጠቀምኩበት ነው። ኢንሻአላህ በቀጣይ ወይ ነገ ከተመቸኝ ይዤላችሁ እመጣለሁ። የዛሬ ቪዲዮ ይህንን ይመስል ነበር። እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ኮሜንት ላይ ያሳውቁኝ። ይህንን ቪዲዮ ላይክ አድርጉት። ስለ ተከታተላችሁ አመሰግናለሁ።